የዕለቱ ዋና ዋና ዜና አትሌት ቀነኒሳና ኢሳና ኪፕቾጌ በኒውዮርክ ማራቶን የሩጫ ታላቅ ፍልሚያ ያደርጉ ነው። እርሻ በደቡብ አፍሪካ አወዛጋቢው የመሬት ይዞታና የስደተኝነት ጥያቄ በደቡብ አፍሪካ ዛሬም እያወዛገበ ይገኛል። በታንዛኒያ በተካሄደው ፕሬዚዳንታዊ ምርጫ በተመለከተ መረጃዎችን ይዘን መጥተናል። ዜናዎቹን ከአዲስ ኒውስ ጋር ይከታተሉ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ኒውስ። ቀነኒሳና ኪፕቾጌ በኒውዮርክ ማራቶን የሩጫ ታላቅ ፍልሚያ ሊያደርጉ ነው። በዓለም አትሌቲክስ የፕላቲኒየም ደረጃ ያለው የኒውዮርኩ ማራቶን ነገ ሲካሄድ የዓለምን አይን የሳበው የቀነኒሳ በቀለና የኤልዩድ ኪፕቾጌ ፍልሚያ ይጠበቃል። የማራቶን ሶስተኛው ፈጣን ሰዓት ባለቤት 2 ሰዓት ከ1 ደቂቃ ከ41 ሰከንድ የሆነው ቀነኒሳ ከ2025 በኋላ ባይሮጥም ባለፈው ዓመት የለንደን ማራቶን ሁለተኛ ሆኖ አጠናቋል። ለመጀመሪያ ጊዜ በኒውዮርክ ማራቶን የሚወዳደረው ኪፕቾጌ 11 ሜጀር ማራቶኖችን በማሸነፍ ዝነኛ ነው። የግል ምርጥ ሰዓቱም 2 ሰዓት ከ1 ደቂቃ ከ9 ሰከንድ ነው። 40 ዓመቱ የሆነው ኪፕቾጌ 12ተኛ ድሉን ለማስመዝገብ ከቀነኒሳ ጋር ይፋለማል። የቦስተን ቺካጎ፣ እና ቶኪዮ ማራቶን አሸናፊው ቤንሶን ኪፕሩቶ እና የለንደን ማራቶን አሸናፊው አሌክሳንደር ሙቲሶ ይጠቀሳሉ። በሴቶች ውድድርም ጠንካራ ፉክክር ይጠበቃል። ጎቲቶም ገብረሥላሴ የ2022 የዩጂን የዓለም ሻምፒዮና አሸናፊዋ 2 ሰዓት ከ18 ደቂቃ ከ11 ሰከንድ የውድድር ሰዓት ባለቤት በመሆኗ በውድድሩ ካሉት አትሌቶች አምስተኛው ፈጣን ሰዓት ባለቤት ስትሆን ትልቅ ፉክክር ታደርጋለች ተብሎ ይጠበቃል። የኒውዮርክ ማራቶንን ለመጨረሻ ጊዜ ያሸነፈችው ኢትዮጵያዊቷ ፍሬዮት ዳዶ 14 ዓመት በፊት ነበር። ሶስት የኦሎምፒክ ሻምፒዮኖችን ያገኘችው ሲፈን ወደ ማራቶን ከዞረች ወዲህ ስኬታማ ሆናለች። ባለፉት ሁለት ዓመታት የለንደን ሲድኒ፣ እና የቺካጎ ማራቶኖችን አሸንፋለች። የ2022 የኒውዮርክ ማራቶን አሸናፊዋ ቫሮን ሎክዲሞ ለአሸናፊነት ትወዳደራለች። በውድድሩ ላይ ለሚሳተፉ ኢትዮጵያውያን አትሌቶች መልካም ዕድል እንመኛለን። አዲስ ኒውስ ታንዛኒያ ፕሬዚዳንት ሳሚያ ሐሰን በ98% ድምጽ አሸነፉ። ውዝግብና ተቃውሞ የናጠው ምርጫ ዋና ዋና ዜናዎች አካል ነው። ምርጫውና ውጤቱ በዜናችን ተካተዋል። የወቅቱ ፕሬዚዳንት ሳሚያ ሱሉ ሐሰን በቅርቡ በተካሄደው ፕሬዚዳንታዊ ምርጫ 98% ድምጽ በማግኘት ማሸነፋቸውን የምርጫ ኮሚሽኑ አስታወቀ። በርካታ ታዛቢዎች ምርጫውን ፉክክር አልባ እና የይስሙላ ነው ነው ሲሉ ተችቷል። የፕሬዝዳንቷ ሁለት ቀንደኛ ተቀናቃኞች በምርጫ አለመሳተፋቸው ውጥረት ፈጥረዋል። አንደኛው ዋነኛው ተቃዋሚ መታሰራቸው ሲታወቅ ሌላኛው ደግሞ ከምርጫ ታግደው ነበረ። ምርጫውን ተከትሎ ሁከትና ተቃውሞ ተቀስቅሷል። መንግስት ኢንተርኔትን አግዶ የሰዓት እላፊ ገድቦ ነበር። በተፈጠረው ሁከት በመቶዎች የሚቆጠሩ ሰዎች መገደላቸው ተዘግበዋል። የተቃዋሚ ኃይሎች ቢያንስ ሰባት መቶ ሰዎች ህይወታቸው እንዳጡ ገልጸዋል። ፕሬዝዳንት ሳሚያ ሱሉ ሐሰን ከ16 አነስተኛ ድምጽ ካላቸው ፓርቲዎች ተወካዮች ጋር ተወዳድረው ነው ይህንን ከፍተኛ ድምጽ ያገኙት። እርሻ በደቡብ አፍሪካ አወዛጋቢው የመሬት ይዞታና የስደተኝነት ጥያቄ። የደቡብ አፍሪካ መንግስት አሜሪካ ለነጭ አፍሪካኖች የስደተኝነት ጥያቄ ቅድሚያ ለመስጠት መወሰኗን አጥብቆ ተቃውሟል። መንግስት በደቡብ አፍሪካ ነጮች ላይ የዘር ማጥፋት እየተፈጸመ ነው የሚለው ክስ ተአማኒነት የሌለውና ውድቅ የተደረገ መሆኑን ገልጿል። የደቡብ አፍሪካ መንግስትና ታዋቂ የአፍሪካነር ማህበረሰብ መሪዎች የዘር ማጥፋት ትርክትን ውድቅ የሚያደርግ ይፋዊ ደብዳቤ በማሳያነት አቅርበዋል። ወደ አሜሪካ ለመዛወር ያመለከቱት ነጮች ቁጥር አነስተኛ መሆኑን አፍሪካኖች እየተሰደዱ እንዳልሆኑ ማሳያ ተደርጓል። ፕሬዝዳንት ዶናልድ ትራምፕ የአሜሪካን አመታዊ የስደተኞች ቁጥር ወደ 7500 ዝቅ ያደረጉ ሲሆን በ2025 መጀመሪያ ላይ ለደች እና ፈረንሳይ ዝርያ ላላቸው ደቡብ አፍሪካውያን ነጮች የስደተኝነት መብት አቅርበዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ልዩ ሁኔታዎች ሲያጋጥሙ መንግስት ያለካሳ መሬት እንዲወስድ የሚፈቅድ ሕግ አጽድቋል። በሀገሪቱ ከጠቅላላው ሕዝብ 7% ብቻ የሆኑት ነጮች አብዛኛዎቹ የግል የእርሻ መሬት ይቆጣጠራሉ። የቅርብ ጊዜ መረጃዎች እንደሚያሳዩት ነጮች ከሌሎች የዘር ቡድኖች በተለየ የጥቃት ሰለባ አይደሉም። ትራምፕ በደቡብ አፍሪካ የተገደሉ ነጮችን አስክሬን ያሳያል ያሉት ፎቶ ከዲሞክራቲክ ሪፐብሊክ ኮንጎ የተገኘ ሲሆን የመቃብር ስፍራ የተባለው ቪዲዮም የተቃውሞ ምልክቶችን ያሳያል። የደቡብ አፍሪካ አምባሳደር ኢብራሂም ራሱል የበላይነትን እያቀነቀ ኑእና እና የነጮች ተጎጂነት እያስተጋቡ በማለት ትራምፕ ተችቷቸዋል። ትራምፕ በግንቦት ወር ደቡብ አፍሪካ ውስጥ ነጭ ገበሬዎች እየተገደሉ እና እየተሰደዱ መሆኑን በመግለጽ ፕሬዚዳንት ራማፎሳን ፊት ለፊት ወንጅሏቸው ነበር። ስለተከታተላችሁን ከልብ እናመሰግናለን። ሁሌም ወቅታዊና አዳዲስ ዜናዎች እንዲደርሱት አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰብስክራይብ በማድረግ ላይክና ሼር በማድረግ ለጓደኛው በማጋራት ወዳጅነቱን ያጠንክሩ። አዲስ ኒውስ